ዛሬ እርስ በርስ የማያግባባን ያጫሉ ሞት ነው። ዛሬ እርስ በርስ የሚያታኩ ሰው ያጫሉ ሞት የማንም አይደለም። ልንገራችሁ የኢኮኖሚም ጥያቄ የመሬትም ጥያቄ ምናምን አይደለም። ዛሬ አንዱን እዛ ጋ ጀዋርን፣ እዛ ጋ እስቃይልን፣ እዛ ጋ መሮን ወለጋ ያኛውን ቤተ መንግስት አድርጎ ኦሮሞ እርስ በርስ የሚያጋጨው የማንም እንዳይመስላችሁ ያጫሉ ጉዳይ ነው። ማንም አይደለም፣ አይምሰላቸው ዛሬ ግማሽ ኦሮሞን ያስቆረፈው ያጫሉ ጉዳይ ነው። ስለወደደው ስላልወደደው ምናምን አይደለም። አንድ ፍትህ ማጣት ፍትህ ራሱ በማስፈራራት አጫሉ የሞተው በእንደዚህ ምክንያት ነው። እንናገረው ብላችሁ ትላላችሁ፣ ተናገሩት። እየበዳም ከሞተ እየነዳም ከሞተ ወንድ ነው። ግን በሴት ሞተ፣ ድሮስ በምን ሊሞት ነው? ማንም የሚያፍርበት ጀግንነቱን ነው የምናውቀው። ማንም አያፍርም? እየዋሸም ይሞታል። እንደዚህም እንደዚህ እንዲያፍር ወይ ሚስቱ የሆነ ነገር እንድትሆን ምንም ነገር ምንም ያለ ነው። በእሱ አልተጀመረም። ቢሆንም ግን ለምን ገደላችሁት ነው ጥያቄ። በዛ አርጋችሁ ለምን አስገደላችሁት ነው፣ በዛ አርጋችሁ ፎቶ ወስዳችሁ፣ ለምን እንደዛ አደረጋችሁት ነው ጥያቄ። ይህን ነው፣ ይሄ ነው። ይሄንን ደግሞ ግዴታ የማድረግ ግዴታ አለባችሁ። ግዴታ ግዴታ። አከሌ ነገር ጀዋር ነው እንደዚህ ያደረገው። ቢሆንም ማኖሩ አትለቀው ነበር ጀዋር ጆሀር ቢገድለው አትለቀውም ነበር ጆሀር። ያ ገዳዩ ራሱ ማን እንደሆነ ለራሳችሁ ጠፍቶባቸዋል። ግን ኢንቨስቲጌት እንዲደረግ ፍሬ አርጉት፣ መንገዱ ፍሬ አርጉት። በሱ ማንም ሚተኛ የለም። ደግሞ ያደርጋሉ። ፍሬ አርጉት። ገባችሁ? ይሄ ቁስን ነው እራሱ። እኛንም እግዚአብሔር ይቅር አይለን። የሁሉም የእሱ ብቻ አደለም። የሁሉ የፈለገ መሬቷ ላይ ወርቅ ብታዘንብ ብታዘንቡ እሳት ነው የሚፈልቅ። ምክንያቱም የልጆቹ ደም አለ። ይቅርታ መባባል የሟች ቤተሰብ በመሬት በምናምን መካስ ሞራል ካሳኛ ያስፈልገናል። የሀጫሉ ሚስት ብቻ አደለችው ወይ የሀጫሉ ቤተሰብ ብቻ አደለም። እንደ ህዝብ፣ እግዚአብሔር ምስክር እያንዳንዳችን ይቅርታ መባል አለብላቸው። በጣም አዝነናል እንደ ህዝብ ለኦሮሞ ወጣት የሞተ ወጣት በሙሉ ያሁላ እጁን ወደ ላይ አርጎ ለሞተ በሙሉ ቤተሰብና ህዝቡ ይቅርታ መባል መካሳ አለበት። ዛሬ ማንም ካድሬ ገብቶ የሚገዛው የሚይዘው መሬት አለ የሟች ቤተሰብ መካሳ አለባቸው ባይ ካሱ፣ እንኳን በሰላም ወጥቶ የሚገቡበት የኦሮሞ እናት በሰላም ወጥታ የምትገባበት ካሳ ሊከፈላት ይገባል። ምክንያቱም እናንተን እዛ ጋር ያደረሰችው ልጆቿን መስዋት አርጋ ነው። እናንተን እዛ ጋር ናላችን ዞሩ ነው ናላችን ነው። የትም አንደርስም፣ የትም ውስጣችን አልቆም። እስከዛሬ የምንሰደብበት እስከዛሬ እንደ ቆሻሻ የምንታይበት ካሳ ያስፈልገዋል። ይሄ ህዝብ ካሳ ያስፈልገዋል። እውነቱም ደግሞ መውጣት አለበት። ፍትህ ለሀጫሉ። ምክንያቱም ይሄ ሁላ ቲያትር፣ ይሄ ሁላ ውሸት። ውሸቱ እንደዚህ ነው የሚወጣ። ውሸቱ እንደዚህ እንደዚህ ነው ውሸቱ የሚወጣ። ለምን አስፈለገ? ይህ ልጅ ጠይቁት፣ በምንጠይቁት ጠይቁት። ዋ ለምን ለምን ለምን አስፈለገ? ለምን ባለፈው የአማራ ልጅ ሳትደፈር ወለጋ ላይ ተደፈረች ተብሎ የሁላ ጣጣ መጣ። መንግስት በራሱ ሲመጣ ኢንቨስቲጌት አደረገ። ልጅቷ ስትጠይቅ እንኳን ልትደፈር በኢቢኤስ ኢቤስ በሚባል እንትን ቻናል ነው የወለጋ ህዝብ ደፈሩኝ እንዲያደረጉኝ። ለእኛስ ምንድነው ፒክቸራችን? ልክ እንደ አንድ ወለጋ እኔ ከየት መጣ ሲባል ወለጋ ነው ስትል እነዛ ለ11 ደፋሪዎች እነዛ ለ20 ደፋሪዎች ሴቷን እንዲያደረጉ እንዲያደረጉ። ዋይ ኦሮሞ ደፋሪ ሲባል እኮ አንተም አብረ ደፋሪ እኮ ነው ራስህ አብረ እኮ ነው ደፋሪ የምትባለው። ማን ነው እንደዚህ እንዲናገር? ዝም ብሎ አይደለም። መጤ ልጁም እኮ ማን የሆን ነገር ሳይገደድ እኮ እንደዚህ እኮ ሊል እኳ አልቻለ። ገባችሁ? ማነው እንደዚህ አስገድዶ? ማንነው እንዲበልልኝ ያለው ሰይፈሾስ? በምን አመኔታ ነው? ምን ያህል አመኔታ ቢኖረው ነው የዚህን ያህል ያቀረው እዛ ሚዲያ ላይ? እንግዲህ ሰይፈሾ በቅርብ ምናቀው ያ በመልካም ነገር የምናውቀው እስከ ጠቅላይ ሚኒስቴር ቢሮ ድረስ ሄዶ ጠቅላይ ሚኒስቴሩን ኢንተርቪው ያደረገ ሰው ነው። ገባችሁ። ከመጀመሪያ ሲጀመር ይሄ ልጅ ለጠቅላይ ሚኒስቴሩ ዘፈን ዘፈነ። እስኩድ ደስ ይለናል፣ እኛም እድሉን ብናገኝ እንዘፍናለን። እልፍ ሲል ደግሞ የኦሮሞ መከራ የሆነው በአጫሉ ጉዳይ ገባ። እውነት ቢሆን ስኬ ግን ውሸት ነው። ምክንያት የኦሮሞን ህዝብ ሞርድብን አድርጎ ለማቃጠል እሱ ብቻ አይደለም። በሶስተኛ ደረጃ ደግሞ እልፍ ሲል ደግሞ አልበሙ ወጥቶ እንኳን ተሽጦ ማለት ነው ደስ ብሎት ህዝቡም እንዳይገዛውና እንዳያዳምጠው የማይፈልገው አማርኛ ዘፍኗል አላችሁ። አንድ የኦሮሞ ትልቅ ታጋይ ማለት ነው እስከት እስከ ነብስ የከፈለ ማለት ነው። ስለዚህ ዳውሎድ ዳርጉት። አንድ ቀን ዛሬ ፍትህ ባታገኙ፣ አንድ ቀን ፍትህ ታገኛላችሁ። ግን ሀጫሉ በአማርኛ እንዳልዘፈነ መላው የኢትዮጵያ ህዝብ እንዲያውቅ ፈልግ መላው መላው የኦሮሞ ህዝብ ሀጫሉ አማርኛ እንዳልዘፈነ በኤ አይ ቴክኖሎጂ ታግዞ የሀጫሉ ስም እንዲጠፋ እንደተደረገ መላው የኢትዮጵያ የኦሮሞ እንዲሁም የኦሮሞ ህዝብ እንዲያውቅ ሙሉ አፋን ኦሮሞ ተርጉማችሁ ንገሩልኝ። ይ አፋን ኦሮሞ ምክንያቱም ይሄ ህዝብ ያ በኦሮሞኛ ይነግሩታል። በአማርኛ አምጥተን ማስረጃ ስንሰጥ አያምኑንም። ማስረጃውን ማስረጃውን አይነግሩንም። መረጃ መረጃውን እንግዲህ ያደርሱላቸዋል። ለኦሮሞ ህዝብ የሚደርሰው በመንግስትም የሆነ በካድሬ በተቋሚ መረጃ እንጂ ማስረጃ አይደርሰው። ስለዚህ ሀጫሉ ሁንዴሳ አማርኛ አልዘፈነም። በኤአይ ቴክኖሎጂ ተደግፎ ነው። የዛሬ አራት ዓመት ይወጣላችሁ። አልዘፈነም ሀጫሉ። ይሄንን ገብቶ የነበረው ከልባችሁ ውስጥ አውጡት። መዝፈን የለበትም የራሱ ቋንቋ ስላለው ለምን የሚዘፍነው? እናንተ ብዙ ዘፋኝ አላችሁ። እሱ የራሱን በራሱ ቋንቋ ቋንቋና በራሱ ነው፣ ነብሱን ያጣ ይሄንና፣ ጨርሻለሁ። ገለቶማ፣ ይሄንን ስትፈልጊ ላይ ጫኑት፣ ስትፈልጉ ቆራርጣችሁት። አሁን እነ ላይቭ ሪኮርድ ይለች፣ ድሮ ላይቭ ሪኮርድ እዚህ ጋ ነበር የሚቀመጠው ያ ነብሮ እዚህ ጋር ነው የሚቀመጠው። ዛሬ ሪኮርድ የሚባል ነገር የለም፣ ምክንያቱም ደንግጠዋል። ሪኮርዶች በሙሉ ምኖች ናቸው፣ ታውቃላችሁ። ያ አንድ ሪኮርድ የለም እዚህ ጋር፣ አንድ ሪኮርድ አንድ ሪኮርድ የለም። ዩሲ አላያቸውም፣ ራሱ እንተዋወቃል ነጋት አድርሱን ነበር። አሁን የሉም አንድ ሪኮርድ የለም። ምድረ ሻርሙጣ እዚህ ተሰብስቦ እኮ ነው ኦሮሞን ያዋረደው። እኛ የገነባነውን እኮ ነው ያፈረሳችሁት። ያ ሶሻል ሚዲያ ላይ ምን ያህል ተቀባይነት እንድታገኙ ያደረግ ነው ወይምና እኛ ነበር። እኛ ዛሬ ግን ብንጮ ብንጮ እንኳን የሚሰማን የለም። ለምን ምድረ ሻርሙጣና ሴተኛ ዳሬ መጥቶ እኛን ለመሳደብ እኛን ለማዋረድ ኦሮሞ ሆኖ ማለት ነው። ዛሬ ብቻውን ብትጮ የሚሰማ የለም። ብቻ ተገደለ ብትል የሚሰማ የለም። ኦሮሞ ተራበ ብትል የሚሰማ የለም። ለምን የሴትኛ ዳር ያደረጋችሁት እኛን ለመስደም ለመምታት፣ እኛን በቃ አገባንን በቃን ብለን እንድንወጣ። ምክንያቱም በኦሮምኛ ተናገር እያሰደቡ ዘር ማንዘራችንን ልጆቻችንን እያሰደቡ ማለት ነው። አያችሁ ስህተት እያወራች ስለሆነ ትላለች የሸርሙጣ ልጅ እዚጋ ማለት ነው። እውነታውን ያወራዋል አልዘፈንም አማርኛ አልዘፈንም ሀጫሉ ሁንዴ አማርኛ አልዘፈንም ይህንን ነው የምነግራችሁ በቃ አልዘፈንም በኤአይ አርገው ያ ከህዝቡ ሆድ እንዲወጣን ያደረጉት እኛ ደግሞ ልንገራችሁ እስከምቀበር ድረስ እያንዳንዷን ኢንፎርሜሽን ለምን ስለሌላው አያገባኝ ደክሞኛል ግን ስለ ሀጫሉ ግን ከሆነ ይውላችሁ ታምሜ ራሱ እንደዚህ መናገር ባልችል እየጻፍኩኝ፣ እጄ የሚጽፈውን እየጻፍኩኝ ነው። ስለዚህ ልጅ ማወሩ እየጻፍኩኝ፣ እያንዳ ቁጭ አልሄድላችሁም